የትግሩ ባህ ደህና ናችሁ? ዳና ነው፣ ዳና ነው፣ ዳና ነው። ጀረና እኮ ወደዚህ የውጭ ሀገር ሄደህ እ እመጣለን ከመጣ የራሱ ደውላለን። ምንም ችግር የለም። ኧረ እንደው አሞሬ ይኸውልህ በቃ ብዙ ቀን ሆነን ይኸውልህ ሁለት ሳምንት በላይ አስራ ስምንት ቀን ሆነን እኮ ይኸውልህ፣ ፀሐዩ እዚህ፣ ረሀቡ ስንት ቃል አመጣን እዚህ ጋር ደበት በረሃ ላይ ነው ያለነ። ብዙ ሰራዊት ነው ያው የምታየው። መደበኛው ጠላት ሞርተር ምናምን ወራውሮ ብን ያው ያው ልጆች ቆስለው ብን ነው ያሉ፣ ህክምና አልባኔ ያሉ። እንደው ሰቃየ። እስኪ እንደው ደውልለት እና ተሎ እንደው እንዲመጣል። ለኔም ያው ስልክ አላነሳልኝ አለ፣ መልስ ምንም የለም ግን ይጠራል። ሁለቱ ስልኩላ አይመልስልኝ። እሺ፣ እነግራለሁ ምንም ችግር የለም። አዛችም አረ እንደ ወንድም አለም፣ እንደ ወንድም አለም ወረታ መልሳለሁ። እንደው በጣም ተሰቃየ፣ ሰራዊቱ ተሰቃየ፣ ሰራዊቱ በጣም ተሰቃየ፣ ደከመ፣ አቅሙ ደከመ፣ ራቡና ዋጥሙ። አዛችም ችግር የለን፣ እነግራለሁ፣ ምንም ችግር የለ። እስኪ ታነጋገሩ አሞራ። አሁን በቃ ወደ ሶስት ሳምንት ከሆነ ሆነው እዛ በርሃ ነው ያለ እየጠበቀ ነው ያለ። አሁን በጣም ችግር ላይ ነው። ያው እየተፈጠረ ያለውን ታውቃለህ አንተ አሞራ። እና ንገረውና ቶሎ ቢፋጠን ስራው እንግዲህ ከዚህ በላይ የሚባል ነገር የለም። ያው እሱ ጥሩ ሰው ነው፣ አንተም ጥሩ ሰው። ቶሎ ተፋጥኖ ነገሩ ቢመለስ ጥሩ ነው። በጣም ተጓተተ፣ በጣም

አሞራ የት እንዳለው ቃል አሁን። ደረጀ ምንም ችግር የለም እንጠይቃለን። ምንም ችግር የለም። በቃ ነገሩ ከተመቻቸው በቃ አንድ ቀን ሁለት ቀን እኮ አይፈጅም። አሞራ በቃ ለምን አሁን እኮ ከአንድ ሺ በላይ ሰራዊት እኮ ነው ያለ በረሃ ላይ።